የሲዳማ ክልል አመራርጦትና መልካም አስተዳደር ክፍተት ከዕለት ዕለት እያደገና እንደ ሐረግ እየሰፋ የመጣ ጉዳይ ነው። በሐዋሳ ከተማ የሲዳማ ተወላጅ የሆኑት ቡናና ሻይ ማህበር ውስጥ ተደራጅተው ይሰሩ እንደነበር ይታወቃል። ቡናና ሻይ ምርምር ቦታውን ቀይሮ ወደ ኮረም ሜዳ መምጣቱ የሚታወቅ ነው። ከዚህ ጋርም ተያይዞ እዚሁ አካባቢ ያሉ ወጣቶች ተደራጅቶ ስራውን እየሰሩ እንደሚገኙ ይታወቃል። እነዚህ ልጆች ከዚህ በፊት በተለያዩ በመጥፎ ስም የሚታወቁ ድር የሚባሉና በተለያዩ ክሶች ማረሚያ ቤቶችን ሲመላለሱ የነበሩ ነገር ግን ይህን ስራ ካገኙ በኋላ ተስተካክሎና መልካም ስም ተሰጥቷቸው አሁን ላይ ሰራተኛ በመባል የሚጠሩ የቤተሰብ ኃላፊነትም የወደቀባቸው ታናናሾቻቸውን የሚያስተምሩ ብሎም ትዳር ታስረው ልጅ ያፈሩ ታዲያ አሁን ላይ ከአስር በላይ ማህበር ያላቸው ከዛም አልፎ የመንግስት ሠራተኛ የሆኑ የተለያዩ በመንግስት ደሞዝ የሚተዳደሩ ሰዎችንም ጭምር ከትሉላ ጭምር አደራጅቶባቸው አምቶላያቸው ላይ ሊጨምሩ እንደሆነና እ ከመልካም ስም ተሻሽሎ ሁለ ሠራተኛ የሚባል ስም የያዙ ወጣቶች ቁጣ ቀስቅሶ የከተማውን ሰላም ለመደፍረስ እንዲህ ባለ መልኩ የተንቀሳቀሱ እንደሆነ ቡናና ሻይ ማኅበር ውስጥ ተደራጅቶ የሚሰሩ ወጣቶች ለከተማው ፍትህና ፀጥታ ኃላፊ ለዓለማዊ ጥማቴዎስ ጥሪ ያቅርበዋል። እንደሚከተለው እነሱም መልእክት አድምጠን እንመለስ። ይድረስ ለሐዋሳ ከተማ አስተዳደር ጽህፈት ቤት እና ለሲዳማ ክልል ሰላምና ፀጥታ ቢሮ ለአለማየው ጥሞቴስ፣ እኛ የሐዋሳ ከተማ ተወላጆች፣ የሲዳማ ክልል ተወላጆች፣ በሐዋሳ ከተማ የምንኖር በቡናና በሻይ ቢሮ የምንሰራ ወጣቶች ስንሆን ይሄ ሁሉ የምታዩአቸው ወጣቶች። በዚህ ድርጅት ተደራጅተው ሲኖሩ ወደ ስድስት ወር አስቆጥረናል። ስድስት ወር ስንቆይ ያለምንም እኛን ያለምንም ማማከል ከላይም ያለምንም ነገር ክፍለ ከተማው በራሱ ውሳኔ ወስኖ ሌላ ማህበር አደራጅቶብን፣ እኛ ቤተሰብ አስተዳዳሪ ነን፣ እህቶቻችንን የምናስተምር ልጆች ነን። ብዙ ላይፍ ያሳለፍን ልጆች ውስጥ ያለ ነው አብዛኞቻችን ከማረሚያ ህይወት ወጥተን ሶስት አራት ጊዜ ማረሚያ የገባን ልጆች ነን። በጣም ብዙ ችግር ያየን ልጆች ነን። አሁን ግን ከከተማው ጎን ሆነን ከክልሉ ጎን ሆነን የክልሉ ሰላም አምባሳደር ሆነን አንገታችንን ዝቅ አድርገን እየሰራን ባለንበት የክፍለ ከተማው አመራሮችና አንዳንድ የከተማ አመራሮች አንድ ላይ በመሆን ከዚህ በፊት ሶስት አምስት ስድስት ከዛም በላይ ያላቸው ማህበር ያላቸውን ሰዎች አደራጅተው በቱላ በአንዳንድ ቦታ የመንግስት ስራ ውስጥ የሚሰሩ ሰዎችን አደራጅተው። ይሄው እኛ ላይ አምጥተው ከናንተ ጋር ይሰራሉ ብለው ሊያስገቡብን ነውና እኛ ሰላም ፈላጊ ወጣቶች ነን። ምንም ያሳለፍነው ላይፍ የፈለገ ነገር የሚያስጠላ ቢሆን የፈለገ ነገር በዱሪነት ህይወት ማረም የተንከራተትን ሰዎች ቢሆንም አሁን ግን የክልሉን ሰላም ደግፈን የከተማውን ሰላም ልማት ደግፈን ከክልሉ ጋር ከከተማው ጋር ጥሩ አይነት ግንኙነት ኖረን። በሁሉም አይነት በበጎ ስራ በተለያዩ ስራዎች ከከተማው ጋር ከከተማው ጎን ሆነን እየሰራን ያለን ወጣቶች ስንሆን፣ ነገር ግን አንዳንድ የክፍለ ከተማ አመራሮች ይሄን ነገር ለምን ከተማው ሰላም ሆነ በሚል ይመስለኛል ይሄን ሁሉ ወጣት ለመበተን የዚህን ሁሉ ወጣት ቤት ለመበተን የተንቀሳቀሱ ይገኛሉና፣ እባካችሁን ከላይ ያላችሁ አመራሮች፣ የክልል አመራሮች፣ የከተማ ከንቲባን ጽህፈት ቤት አመራሮች ወደ ስር ወርዳችሁ የኛን የእኛን ድምጽ እንድትሰሙልን እኛ የፖለቲካ ችግር የለብንም፣ የምንም ችግር የለብንም። እኛ ሰርተን እንብላ ነው። ከድርጅነት ህይወት ወጥተን አንገታችንን ደፍተን እየበላን ባለንበት አሁን ለምን ዝቃላችሁ ተብለን ድጋሚ አምስት ስድስት ማህበር ያላቸውን ሰዎች አምጥቶ አደራጅተውብን እኛ ላይ የላኩብን ነውና፣ ይድረስ ሞር ለአለማዮ ጢሞቴዎስ መተክ እንድታናግረን በፍጥነት መተህ አናግረህን መፍትሄ እልባት እንድሰጠን የሚልናልን። አመሰግናለሁ። ሎሱ ጀመሩ መንኩኔ

ማንም ሰው ከመጥፎ ስም ተላቁ መልካም ለመሆን በሚሞክርበት ንጋት ሌላ ቁጣ የሚቀሰቅስ ነገር የሚመጣ ከሆነ ወደ ቦታው መመለስ ነው። ይህ ማለት ደግሞ የከተማ አንዳንድ አካላት ማለትም ክፍለ ከተማ የሚገኙ ስራና ክሎት ላይ የተሰማሩ ሰዎች ለግል ጥቅማቸው ስሉ ሰላም ያገኘችውን ሀዋሳ ሰላሟን ሊያበላሹ የተንቀሳቀሱ እንዳሉ ነው ወጣቶቹ ሲናገሩ የተደመጡት። ውድ የተወደዳችሁ የጃሹ ሚዲያ ቤተሰቦች፣ ይህ የማለዳ ዛሬ ስዳማክል የተፈጠረ አዲስ መረጃችን ነው። ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ ያልኩኝ የምሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።